ከዓመታት በፊት የሻሸመኔ ከተማ ነዋሪዎችን ተጠቃሚ የሚያደርገው ንጹህ የመጠጥ ውሃ በቀን ከ10 ሺህ ሜትሪ ኪዩብ የማይበልጥ ነበር። ግና ሻሸመኔ እየሰፋች፣ የህዝብ ቁጥሯም በዛው ልክ እየጨመረ ሲመጣ የአቅርቦት እጥረት በስፋት በመከሰቱ ሕዝቡን ለቅሬታ ሲደርግ ቆይቷል። በዚህም ነዋሪው ለትልቅ ችግር ተዳርጎ እንደቆየም ይነሳል። ይህንን ችግር ለመፍታት በሚልም የከተማው አስተዳደር ከህዝቡ ጋር በመሆን ያከናወናቸው ስራዎች እፎይታን የሚሰጡ ሆነዋል። ጀርካን ብሪ አፉርታም ሶዶም ከዚህ ቀደም ከፍተኛ የውሃ አቅርቦት ችግር ነበር። አንድ ጀሪካን ውሃ እስከ ሰላሳ እና አርባ ብር ነበር የምንገዛው። አሁን እውነት ለመናገር በጣም ጥሩ መሻሻል አለ። ለመጠጥም ለመታጠቢያም እናገኛለን። ፈጣሪ ይመስገን። አከምሸት አርገኔት አኒኑ ባኤ ጉዲሴ በቃ ንገለተፋ ረቢፉ ብሻን ከናን ከናንዱራ የበዱ ቶርባን ገያ ውሃ ከዚህ በፊት በሳምንት እንኳን አናገኝም ነበር። እዚህ ሲኖር ሌላ ቦታ አይኖርም፣ ሌላ ቦታ ሲኖር ደግሞ እዚህ አናገኝም። ስትመጣ እንኳን ለመግዳት ለሊት ስምንትና ዘጠኝ ሰዓት ነው ሄደን የምንሰለፈው። በውድ ዋጋ በአህያ ተጭኖ የሚመጣውን ነበር የምንገዛው። አሁን ሁሉም ቦታ በተመሳሳይ ሁኔታ እየመጣ ነው፣ የሚገኘም ከፍተኛ ለውጥም አለ። ህዝብ በጣም ነበር ሲቸገር የቆየው። በሁለትና በሶስት ሳምንት እንኳን አናገኝም ነገር ግን ከ2016 በኋላ ከፍተኛ ለውጥ አለ። በቂ ነው ባይባልም በጥሩ ሁኔታ እየተጠቀምን ነው። ነገር ግን ካለው ፍላጎትና የህዝብ ብዛት አንጻር አሁንም መሰራት ያለባቸው ነገሮች አሉ። ከዚህ በፊት ከነበረው ጋር ሲነጻጸር ከፍተኛ መሻሻል አለ። ገሩ ሀለ ከነ ዱረቱ ሬ ወልቢ ረቀምነ ይወላሉ ሆ የጉደቱ ህዝቡን ባሳተፈው ስራ አምስት ጥልቅ የውሃ ጉድጓዶችን መቆፈር የተቻለ ሲሆን በቀን ከ10000 ሜትሪክ ኪዩብ የማይበልጥ የነበረውን የውሃ አቅርቦት ወደ 27000 ማሳደግ ተችሏል። የአገልግሎት አሰጣጡም ቢሆን ምቹ ሁኔታ ተፈጥሯል። የተለያዩ ቲም ፕሮጀክቶች ተሰርተናል። አንደኛ በህዝብ ተሳትፎ አምስት ጉድጓዶችን ቆፍረን ከዛ 2516 ሊትር ፐር ሰከንድ አግኝተን አንደኛ ከዚህ በፊት 11 ቀበሌ ነበረ ከከተማ ሪጆ ፖሊሲ ከመሆኗ በፊት። አሁን ግን ምንድን ነው ከዚህ ማለት ነው ከዚህ ሶርስ ሁለት ቦታ ነው ሶርሱን የምናገኘው። አንደኛ ከዚህ ጥሬ ውሃ በማግፋት ትሪትሜንቱ ጋር እያጣራን ለህዝቡ የምናሰራጨው ነው። ሁለተኛ ደግሞ ከጥልቅ ውሃ ጉርጓድ ወደ 15 የጥልቅ ውሃ ጉርጓዶች አሉን ማለት ከማህበረሰቡ አምስቱን ቆፈሩ። ከዛ በፊት አስር ነበረና እሱም በማዋሃድ ወደ በቀን ወደ 27000 ሜትር ኩብ ፐር ዴ እያመረተ ነው ተቋሙ። እንደ ተቋም በከተማ ደረጃ ሰባት ብራንች የተደረሰበት ሁኔታ አለ። በሌላ በኩል በሪፎርሙ ቅሬታ ሲነሳባቸው የነበሩ ሰራተኞችን የመለየት እርምጃ የመውሰድ ሌሎቹ ወደ ተቋሙ እንዲገቡ የመደረግ ስራ በሰፊው ተሰርቷል። ይህንም ብቻ አይደለም፣ የቴክኖሎጂ አጠቃቀምን በተመለከተ ይህንን ተቋም ከባንኮች ጋር የማስተሳሰር በሲስተም እንዲስተናገዱ ይሄ ማድረግ ሰፊ ስራ ተሰርቷል። በሁለተኛ ደረጃ አቅርቦቱን ለማሻሻል የተሰሩ ስራዎችን፣ አዳዲስ ፕሮጀክቶችን ህብረተሰቡን በማስተባበር መንግስትና መንግስታዊ ያልሆኑትን ድርጅቶችን በቅንጅት በመስራት ሰፊ ተሰርተዋል። ሻሻማኔ ያለባትን የንጹህ መጠጥ ውሃ ችግር ለመፍታት የሚያስችላት የገጽ ምድርና የከርሰ ምድር የውሃ ሀብት ባለቤት ነች። የውሃ ፕሮጀክቶች በካፒታል በመደበኛና በተለያዩ የበጀት ምንጮች የሚሰሩ በመሆኑ የህዝብ ተሳትፎ ሊታከልበት ይገባል። በዚህ ረገድ የሻሻማኔ ከተማ ነዋሪዎች እያደረጉት ያለው ተሳትፎ ትልቅ ነው። ካሉን የበጀት ምንጮች የህዝብ ተሳትፎ ሻሸመኔ ላይ በጣም በተጨባጭ ሁኔታ የተሰራበት ሁኔታ ያለው ማለት ነው። ህዝብን አወያይተው መጀመሪያ 9000 ሜትር ኪዩብ ብቻ ነበር ወደ ከተማው ሲገባ የነበረው። በጣም ውሃ ያንስ ነበር፣ ሰው ይቸገር ነበረ። አሁን ግን በህዝብ ተሳትፎ ከአምስት በላይ ጥልቅ ጉድጓዶችን በመቆፈር የውሃውን የከተማውን ውሃ ሽፋን ወደ 65 በማሳደግ 32 ቀበሌዎችን ጨምሮ በማጠጣት ህዝቡም ደግሞ አንደርስታንድ አድርጎ ከጠባቂነት በመውጣት እኔ ባዋጣ እንዲ ባደርግ የውሃ ችግሩን ቀርፋለሁ ብሎ በማሰቡ ነው ይሄ የተካሄደው። ይህም ደግሞ በጣም ሊያስመሰግናቸው ይገባል። በአሁኑ ጊዜ ከዚህ በፊት ለአስራ አንዱ ቀበሌ ውሃ ጥረን ነበረና አሁን ግን በተቻለ መጠን የህዝብ ተሳትፎ በማቀናጀት ህዝቡን በማቀናጀትና በየደረጃ ያሉትን የስራ አመራሮችን በማማከርና በማቀናጃት ጥሩ ስራ እየሰራ ነው። እዚህም ደግሞ እዚህ ያለውን ጥሬ ወደ ትሪትሜንቱ እየገፋን ያለ ነው። ወደ 125 እስከ 130 ሊትር ፐር ሰከንድ ነው። ያ ማለት ምንድን ነው? ይሄም በቂ ነው ለማለት አይደለም። ዛሬ ላይ እየተሰሩ ባሉ ስራዎች ተስፋ ሰጪና አበረታች ውጤቶች ቢመዘገቡም ካለው ፍላጎት አንጻር አሁንም ወደ 200 ሺህ የሚጠጉ ሰዎች አሁንም የንጹህ መጠጥ ውሃ አቅርቦት ችግር አለባቸው። ከህዝብ ጋር በመሆን የተገኘ ውጤት ትልቅ አቅም ሆኖኛል የሚለው የከተማ አስተዳደሩ ችግሩን በዘላቂነት ለመፍታት ታዲያ ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየሰራ ነው።